አትሳሳች። አሁን ይዘሻት የምትሄጂ እኮ ነው። ሄጂ። አይ ካልሽ እንዴት ፈራሁሽ? እባክሽ አሁን ሌላ ነገር ሳትናገሪ ሆስፒታል ለቀሽ ውጭ። እንዴት በቃ ተናግሬአለሁ። ስመለስ እዚጋ እንዳላገኝሽ የምታደርገውን ነገር አትመለከትም ምን እያደረገች እንደሆነ አታዩ? ዋዴ በፍጹም እንደዚህ አታደርግም። አትሳሳች፣ ፍቅር አድርገዋለች እንጂ ዴ ዋዴ፣ በዚህ ልክኝ ያለ መጉዳት ለምን ትፈልጋለች? እዚህ እንደነበራችሁ እኮ አላወቅኩም ነበር። ዴቡ እኔ ምንም መቆም ያደረግኩትም ነገር የለም። በይዛናት ምግቡን እኔ እንደመረዝኩት ታውቋ፣ እንደዛ የምታስመስል ውሸታም ሆን ብለሽ እኔና ዴቭን ለመለያየት ነው ይሄን ያደረግሽው። ዴቭ አይንህን ግለጥ እንጂ አደ አይናችን ስር ሆና እየገደለችን። እኔ የምንፈልጊ ምን ይሁን ብዬ እንደዚ አደርጋለሁ? ፍቅር አላውቅልሽ። አሁን ምን ልታደርግ ይገባሽ? ቅጣቸው። እንዴ አሁን ደህና ናቸው ወደ ቤት ይመጣሉ አልሽኝም እንዴ? ጎሽ እስቲ ባይሆን እንኳን ቡና ፊልኝ። እኔ ልጅ ማ እኔ ኔም ቡና ማፈላ። አዎ አንቺ ምን ነው አደ ቤዛ የት ነው ያለችው? አንቺ ለጠይቅሽ እንጂ የትነት ያለችው አላውቅም። እኔ እኮ ቤት ትኖራለች ብዬ ነበር የመጣሁት። ቆይ፣ አደይ ምን በድዬሽ ነው? እሷንስ፣ እሺ ብዙ ነገር አድርጋሻለች። እኔ ግን ልጄንሽ እያልኩኝ እንደ ልጅ እያየሽ እንዴት እንዲህ አይነት ነገር ታደርጊያለሽ? ምን ብበድልሽ ነው አደይ? ማለት እንትዬ ቤዛ ያለችው ነገር አምነው ዴብና ፍቅር መረዘሻል እያሉኝ ነው። አዎ አደይ፣ ከአንቺና ከቤዛ ውጪ ሌላ ማንም ሊያደርገው አይችልም። በጭራሽ እትዬ ተሳስተዋል። እኔ ምንም የማውቀው ነገር የለም። አትዋሺ አደይ፣ እኔ ሁሉንም ነገር አውቃለሁ።

ለሁሉም ባሉበት ተናግረሽ፣ አደይ ነጻ ታውቃታለሽ። ልቀቅኝ፣ እንደውም በቃ ልቀቅኝ። ጀራሽ ከኔ ጋር ትታቂያልሽ። አሁን ተነሺ ተነሺ፣ ወልሽ ሳልገልሽ ቀጥለሽ ተነሺ። ልቀቅኝ፣ ቤዛ። እሞይ ሰላም ሰላም፣ ጤና ይስጥልን። ውድና የተከበራችሁ ውድ የቻናል ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ ብዝዝት ይበልለኝ። ሰራተኛው አደይ ክፍል አንድ መቶ አስራ ዘጠኝ ይዤላችሁ ቀርበ ያለሁ ማለት ነው። የፍቅር እናት እንግዲህ የቤዛን አምናለች ማለት ነው። አደይን እንደመረዘች አድርጋ ታያለች ማለት ነው። ዳይመንድን እንግዲህ ለቤዛ ዋጋዋን ሰጣት ማለት ነው። ቤዛ እንግዲህ ለዳይመንድ ተናዛለች። ነገር ግን ወደ ቤት ሄደሽ እንግዲ በእነሱ ፊት መናገር ነው ያለበሽ እያለ ወትቶ ሊወስዳት እያለ እንግዲ የፍቅር እናት ትመጣና ቤዛ እያለች ታስቆመዋለች ማለት ነው። ከዛ በኋላ ፍቅር ቤዛም ደንግጣለች። ምንድነው የተፈጠረ ችግር አለ? አንቺ ምርግምት የተረገምሽ እያለ አዳይ ላይ ምንድነው ችግር መፍጠር የምታቆሚ እያለ ማን እኔ? እያለች ቤዛ እንግዲህ የተነ ፍቅርና ዴቭ እንግዲህ የሚበሉበት ምግብ ላይ መርዝ ጨምሮ እኔ ነኝ እንዴ? አንቺ ውሻ ዳይመንድ፣ እኔ ምንም ነገር አላቅም። እዛ ሂጅና የማያውቁሽ ሄደች ተናገሪ። በቀላሉ ምንፋታ እንዳይመስልሽ እያለ እንግዲህ በጥፊ እያጮላት ይገኛል። ኔ ኒድ፣ ወዴት ነው የምንሄደው ወደ አንተ ቤት ነዋ። ወዴት ነው ወስዳት ይለዋል። ቆይ ለምን እዚያ ትናገርም እንዴ ሲሚ ምንድ ነው የምትፈልገው? ከአንቺን ብሶት ነጫ ነጫለሽ። አንቺ ምን አባሽ ነው የምትፈልጊው? ምንድ ነው የምትፈልጊው? ቆይ የምን ችግር? አዳይ የነገረች ሁሉም ትክክል ነው ማለት ነው? አው አዳይ ሁልጊዜ ግዜ ትክክል ናት ይላ ዳይመንድ። ከእቲ ምንድ ነው የምትፈልጊ? ምንድ ነው ችግርሽ? ተናገሪ እስኪ። ምን አስበሽ ነው? እኔ ምንም አውቀው ነገር የለም ዳይመንድ። አዳይ እያታለለች ነው አትሸወድ ዳይመንድ። አረ እባክሽ ይላታል? ትናንትና እንግዲህ ዛሬ አሪፍ ልትሆኝብኝ ነው እንዴ እያለ እኔ ላይ ሙድ ልትይዥብኝ እያለ። ኧረ አይደለም በያሁን ተናገሪ። ለምን እነሱ መግደል አስፈለገሽ? ማን እኔ? ማን ነው የገደለው? ትሰይበኛለሽ? ቤዛ እነሱ መግደል ለምን እንዳስፈለገሽ አይደል፣ በዚህ ልክ ለምን እንደምታሰቃያት እዛ ቤት የገባሽበት ምክንያት ጨምረሽ፣ አንቺ መድኃኒቱ በምን እንደከተሽ አጠቃላይ ያለው ነገር በተሰበሰቡበት ካተናገርሽ እመኝኝ፣ ቤዛም እገልሻለሁ። ቢላታ ዳይመንድ ቤዛም እገልሻለሁ ሲላል ደንግጣ የምን መግደል መግደል? አትጠራጠሪ፣ እኔ እኮ እገልሻለሁ። እኔ ምንም ነገር አላደረግኩም። እንደዛ ነው ዳይ። አዎ እንግዲህ አዳይ አታቋትም እንጂ ብዙ አዳይ በጣም ከባድ ሰው ናት። ሊሄድ በቃ ልቃቆኝ። ኧረ እባክሽ፣ ልትሄጂ ነው እኔ ወደዚህ ቆሚ እያለ ዳይመንድ እንግዲህ የሰው ልጅ ማጥፋት ያለብህ እኔ ምንም ጥፋት የለብኝም። ዳይመንድ አታሰቃየኝ፣ አዳይናት እንደዛ ያደረገችው አፍሽ ዝጊ። እሱ ስትለጠለጭ ታወሪያለሽ፣ ስትገርፊ ታወሪያለሽ። መግረፍ የምን መግረፍ፣ በጸባይኮ አላወራ ብለሻል። ስለዚህ ስወቅትሽ በደንብ አርገሽ ትናገር ያለሽ ነይ ወደዛ እያለ ዳይመንድን ለቤዛ ጎትቶ ይወስዳታል ማለት ነው። ቲና ስልክ እያወራች ከሌዱ እያወራች ነበረ? ምንም አታስቢ ሊዲዬ መምጣት ም አይጠበቅብሽም ዴቭ አሁን ደህና ነው እያለቻት እንግዲህ ለምለምና አዳይ ይመጣሉ ማለት ነው ከዛ አንቺ ምን ልትሰሪ መጣሽ ትላታለች ዴቭ እንዴት ነው ምን ብትፈልጊ ነው እዚህ ድረስ የመጣሽው ቆይ አንቺ ምን አይነት ጨካኝ ነሽ ትላታለች ቲና ዴቭ ምን ቢያደርግሽ ነው ይሄ ሁሉ እያለች እንግዲህ ቲና ላዳይም ትጮህባታለች ማለት ነው ማለትም ሁሉን ሰው ላይ አዳይ ላይ ፈርደዋል ማለት ነው እንግዲህ አዳይል ግን በነገራችን ላይ አዳይ ምንም ነገር ያደረገችው ነገር የለችም። ያደረገችው ቤዛ ነው። እንግዲህ እዚህ ጋር ደግሞ ቅምጥልና በአቦሌ ሸቤ ላይ ተመልሰን እንዳትገባ የውልባሪች ጥፋት አላጠፋሁም አትበል ወይስ፣ አሁን የምትሰራው ወንጀል ነው ባላጠፋው ነገር ሁሉም አይመለከትሽም። አሁን ምንም ነገር ባደርግ ምንም ማንም አይመለከተውም። እስካሁን ተቀጥቼ ያለው እንደዛ እያልክ አትጃጃል ከያዙ ኃይል ቁህም ትለዋለች። አታስቢ ቅምጥል፣ ወዴት ነውና ወዴት የትከነው ልታት አለኛኝ ባልሆነ ይበቃሻል ወደ የምትሄጂ በትሄጂ ሂጂና ከባልች ጋር ትጨቃጨቂ ይላታል፣ ማለት ነው። ባቡሬ የቅምጥል ማለት ነው። ቅምጥልም እኔን ላይ እያለች ተናዳ እንግዲህ ትሄዳለች ማለት ነው። እንግዲህ በጣም በሚያሳዝን ሁኔታ ነው ማለት ነው። ሁሉም ነገር ወደ አዳይ ላይ እያመጣ ይገኛል። ነገር ግን አዳይ አላደረገችም ማለት ነው። እንግዲህ ቅምጥል ስትመጣ ለቀቃት ስትለው ነው ወዴት ነው ምቴጂ ምን ሰራው ያለች እንግዲህ ዝም ብሎ ነው እንደዛ የሚያደርጉት። ተተ እኔን አንቺ በደንብ ተዋወቃለን ባላቅሽ። እሺ እና አሁን እረዳሻለሁ አላልሽኝም ነበረ ውሸት? አሁን እኮ ነው ቅድም ነው ያልኩሽ እንጂ ቆይም፣ ምን አደርጋሽ ነው? ያ አዳ የተረመዘ ምግብ እንደ ዴቪን መረዘቻቸው። እንግዲህ እገላግልሻለሁ። ስቲ እንኳን አይደብርሽም? አዳይ እኮ እህትዬ ናት። አንቺ ትናገሪልሻት አትናገሪም? ትላታለች ቅምጥል። ቅምጥል ቅር በይኝ ምንም ነገር አላጠፋሁም። አንቺ ማነሽና ነው ቅርምቲ አንቺ አይደብርሽም እንጂ የሁለቱ ነፍስ አጥፍተሽ እኔ ለማለም ነፍስ አላጠፋሁም። ቆይ ምንድነው የምትለኝ? አዳይ ራሷናት። የአዳይ ጫወታ ነው ትላለች ቤዛ። እንግዲህ አሁንም እየቀጠለች እየለፈለፈች ትገኛለች ማለት ነው ቤዛ እና ልትገያቸው ነበረ። በአዳ አሳበሽ አዳይ እንዳይ እንደዚህ ያደረግሽ ነበረ ግን አታሳከልሽም። አንቺ የተረገምሽ ተደረሰብሽ።

ተገናኝተን እኮ አነቅም። በቃ ንፍታው ትላለች። አንተ ካሃዲ እሷ ሲታገኝ ሸመጠት ቀኝ አይደል ማካታ ካብድ ኔ ንሄድ እየተባባሉ እነሱ ተያይዘው ይሄዳሉ። ነያች ሚዳ ቆያለ ዳይ መንድም ለቤዛ ጨብጦ ይዛታል። እንግዲህ የፍቅርና ትና ሩታ ማሚ ምንድን ነው አዳይ ባጠፋችሁ አሹ ለምንድን ነው ከቤት ያስባራርሹ? እሱስ ቢሆን አዳይ አይደለም ወንድሜ ነው ብላ ያመጣችሁ። ደግሞ አዳይና አሹ ምንም የሚደብቆት ነገር የለም ይነጋገራሉ። አሹኮ እኮ ምንም መሄጃ የለውም። እኔ ብሎ እኮ አልመጣም እንዴ ለእሱ ልጨነቅ፣ የልጆች ያልጨነቁኝ። እንግዲህ እንዴት እንደሆነ ምንም አውቀው ነገር የለም። አጨጭቅኝ። እሩታ፣ ለመሆኑ አዳይ የት ገባች? ሰዲቤ፣ ያባረርኳት። ለምን እጇን ይዘሽ ማስቀመጥ፣ ለምን አባረርሻት? ምኑ ከምን አድርጋ እንዳደረገች መጠየቅ ነበረብኝ። እሱ እንደዛ ማድረግ ነበረብኝ። ከሷና ከቤዛ ውጪ ማንም ሊያደርገው አይችልም። ቴና ትመጣና፣ ቴና መጣሽ እንዴ ምኖ ልጆቼስ ለሌላ አዲ መጥቶ ደብድቦ አባረሩኝ። ለምን? ምን ስለሆኑ ማሚ ዴፍካ ላይ የኑ ስለ አይሆንም ስላልኳቸው መቼ እዚህ ሆስፒታል ውስጥ ሊተርፉኑ የመጡ ሊጨርሱ ነው ብዬ ግን ለሁለት ደበደቡኝ ብላት ቴና ማሆኑ ሙሸት እያወራች ትገኛለች ማለት ነው። የፍቅርም እናትም እንግዲህ ልጆቹን ባሏት ነገር ሁሉ ትማራለች ማለት ነው። እኔ መቼ አዲያ እንደዚህ አስቢያት ነበረ። ማሚ ታዲያ እንዴት አስበሻት ነበረ? እሷን ሌላ ምን የተለየ ነገር አንቺ ነሽ ያቀበሻት፣ ያጠበሻት። እሷማ በገዛ እጄ ነው ያቀበጥኳት። ልጄን ያስጠቀኋት እኔ ራሴ ነኝ። አዳይ ሁል ጊዜ ትክክል ነበረ የምትመስለኝ። አሁን በሷ ጥፋት አሹ መባረር ምን ይባላል? ኦ ያ ሰገጥ የተባረረ ትላለች ማለት ነው ቲና። እሱ በመባረር ዋጭ ምን ታገኛለሽ? ለምን በዚህ ልክ ክፋት ይሆኛለሽ? ዝም በይ አንቺ። ከዛ ዘበኛ የሆነ ነገር ማናፋራሽ እሱ ቀርቶብሽ ነው እንደዚህም ትሆኚ? ሌላ ምን ቀርቦብሽ ነው ለዚህም ትሆኚ

አመሰግናለሁ። ሌላ ያደረገውን ነገር እኔ ያደርገዋለሁ ብለሽ እንዳታስቢ እኔ መቼም እንደዚህ አላደረግም ይላታል። እሱማ ኪንጎ፣ ልክ ነህ። ግን የምትናገረውን ነገር ሁሉ ወደ አዳይ ነው። እንግዲህ አዳይ ከተውካት ከአሁን ባላብረን እንሆናለን ትለዋለች። አለች ማለት ነው። ዛሬ ደሰኛ ከሆንኩኝ ይነገ መሰባበር ስለማልፈልግ አዳይ ከተውካት ነው ካንተ ጋር መሆኑ። እሺ ምን ላደርግልሽ? በቃ ምንም። ግን አዳይ መተዋለበ። እሺ ይላታል ማለት ነው። የዛሬ የነበረን ቆይታ በዚህ ና በቃ አለን። በቀጣይ እስከምንገናኝ